የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፍራንቺስኮስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውን ቫቲካን አሳውቋል። የኢትዮጵያ ካቶሊካዊት ቤተክርስቲያን በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሕልፈተ ሕይወት የተሰማትንም ሐዘን አስታውቃለች። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ በብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከዚህ ዓለም ድካም ማረፍ በማስመልከት መግለጫ የሰጠ ሲሆን ቅዱስነታቸው በቫቲካን በሚገኘው ቅድስት መንበራቸው በሕክምና ሲረዱ መቆየታቸውንና ምእመናንም በጸሎት አብሯቸው እንደነበሩ ገልጿል። ቅዱስ አባታችን ባለፉት ወራት በደረሰባቸው ከባድ ሕመም በሕክምና ሲረዱ ቆይተዋል። እኛም በጸሎት ህብረት አብረናቸው ነበር። ዛሬ ጠዋት በሮም የሰዓት አቆጣጠር አንድ ሰዓት ከሰላሳ አምስት በኢትዮጵያ የሰዓት አቆጣጠር ሁለት ሰዓት ከሰላሳ አምስት ላይ የቅድስት መንበር እረኛ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ወደ አባታቸው እግዚአብሔር አብ ቤት ተመልሰዋል። በትናንትና ዕለትም የትንሣኤን በዓል በማስመልከት መልካም ምኞት መልእክታቸውንና ለዓለም ሰላም ያላቸውን ፍላጎት በቫቲካን ቅዱስ ጴጥሮስ አደባባይ አስተላልፈው እንደነበረም ነው የተጠቆመው። በትናንትናውም ዕለት የትንሣኤ በዓል መልካም ምኞታቸውንና ለዓለም ሰላም ያላቸውን ፍላጎት በቫቲካን ቅዱስ ጴጥሮስ አደባባይ በመገኘት ለመላው ምእመናን አስተላልፈዋል። የጌታችን የመድኃኒታችን የኢየሱስ ክርስቶስ እውነተኛ ደቀ መዝሙር በመሆን ላሳዩት የሕይወት ምሳሌነት ታላቅ ምስጋና እየሰጠን የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ነፍስ ለአንዱና ለቅድስት ሥላሴ ማለቂያ የሌለው መሐሪ ፍቅር ባደራ እንሰጣለን። ቅዱስነታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የመሠረታትን ከአንድ ነጥብ አራት ቢሊዮን በላይ ምዕመናን ያሏትን ቤተ ክርስቲያን በክህነት በሊቀ ጳጳስነት በካርዲናልነት እንዲሁም በቅድስት መንበር እረኝነት በርካታ ሐዋርያዊ አገልግሎቶችን ያበረከቱ ነበሩ። መግለጫውን የሰጡት የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በቅዱስነታቸው የሕመም ወቅት በጸሎት አብረው ለቆዩ ሁሉ ምስጋናቸውን በማቅረብም ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዘላለማዊ ረፍት በጸሎት እንዲተጉ መልእክታቸውን አስተላልፈዋል። የቅዱስነታቸውን ሕልፈተ ሕይወት አስመልክቶ በሀገራችንም ሆነ በዓለም አቀፍ ደረጃ የሚከወን የሽኝ ስነ ስርዓቶችን በተመለከተ በቀጣይ የሚያሳውቅ መሆኑንም ጉባኤው አስታውቋል። በኢትዮጵያ የምንገኝ ካቶሊካውያንና በጎ ፈቃድ ያላችሁ ወገኖች ሁሉ ለቅዱስ አባታችን ዘላለማዊ ረፍት በጸሎት አብራችሁን እንድትሆኑ ጥሪ እናቀርባለን። የቅዱስነታቸውን ህልፈተ ህይወት አስመልክቶ በሀገራችን እንዲሁም በዓለም አቀፍ ደረጃ የሚከናወኑ የሥርዓተ ቀብር እና ሌሎች መርሃ ግብሮችን በተከታታይ የምናሳውቅ መሆኑን እንገልጻለን።